ለመዳሞቻችሁ ይህንን ነገር ከመናገር ተቆጠቡ ማለት ነው። ወላሂ ነው የምላችሁ። ሴት አሁን የምሰራበት ሰውየው ቤት እናት ቤት ማለት ነው ሰራተኛ ነበረች ከተናገረች በኋላ ምን እንደደረሰባትና እንዲሁም ደግሞ አብራኝ የምሰራዋ ሰራተኛ አሁን ሀገሯ ተሳፍራ ከመጣች በኋላ ምን አይነት ስቃይ ውስጥ እንዳለች እኔን የማውቀውና ያለውን ነገር ሁሉ እነግራችኋለሁ። ባካችሁ እስከ መጨረሻው ማዳመጥ፣ ቪዲዮን ላይክ፣ ሼር አድርጉልኝ። አሰላሙ አለይኩም ወራህመቱላይ ወረካቱ ድቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኔ ጋ ሁሉ ሰላም ነው። አሰላሙ አለይኩም ያላችሁበት በያላችሁበት ሰላማችሁን የብዛልኝ ሀገራችንም ሰላም አድርግልን። ያልኩኝ እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። እንደነገርኳችሁ መግቢያዬ ላይ ለመዳሞቻችሁ ይህንን ነገር ከመናገር በተለይ ደግሞ ጠለብ የሆናችሁ ለመዳሞቻችሁ ይህንን ነገር ከመናገር ተቆጠቡ ማለት ነው። ለምን? ጊዜው ሳይደርስ ከተናገራችሁ እናንተው ችግር ውስጥ ስለምትገቡ፣ ሰዎቹ ይቀየሩባቸዋል። እንዲሁም ደግሞ እኔ አብራኝ የምሰራው ሰራተኛ ሀገሯ ሄዳ ከተመለሰች በኋላ ደካማ ጎኗን አውቃበት ሴቷ ለሁለት ቀን አስለቅሳታለች። አሁን ደግሞ ለምን መጣው? ምን አለ ሀገር እዛው በቀራው። እንዲሁም ደግሞ መች ነው ሁለት ዓመቱ መች ነው የሚያልቀልኝ ብላ በጉጉት እየጠበቀች ነው ማለት እዚህ ጋር የምትመለከቷት ልጅቷን አቅፋ ወደ ሆስፒታል ልትሄድ ነው እና ሴቷ ተቀይራባታለች። እንዲሁም ደግሞ እኔ የምሰራበት እንደነገርኳችሁ ሰውየው እናት ቤት አንዲት ሀበሻ ሰራተኛ አለች፣ እንደኛው ኢትዮጵያዊ ሰራተኛ አለች። እና እሷ ያንን ነገር ከተናገረች በኋላ ሰዎቹ እንደተቀየሩባት እና አሁን ላይ ምን ማድረግ እንዳለባት ያንን ነገር ደግሞ ከተናገረች በኋላ ቃሏን ቀይራ እንኳን ቃሌን ቀይራ ያለው ብላ ለሰዎቹ ለመናገር በጣም ከብዷት ያለችበት ሁኔታ በጣም አስቸጋሪ ነው ማለት ነው። እና እንደነገርኳችሁ ጠለብ ቤት ያላቸው እህቶቼ ጥንቃቄ አድርጉ። ወላሂ ነው ምላችሁ። እሱም ምንድን ነው፣ ለምሳሌ ሁለት ዓመት ጨርሳችሁ ወደ ሀገር ለመግባት አላማ ካላችሁ በጊዜ መናገር የለባችሁም። ለምን ብትሉ እኔ የሚሰራበት እንደነገርኳችሁ ሰውየው እናት ቤት ሀበሻ ሰራተኛለች ሁለት ዓመቷን ልትጨርስ ገና አራት ወር ሲቀራት ነው የነገረቻቸው ማለት ነው። ከዛ በኋላ ሰዎቹ ተቀይሮባት፣ ስራ አብዝተውባት፣ በጣም እያመናጩቋት እና በጣም ከፍ ዝቅ እያደረጓት እንደሆነ ነው የተናገረችው። ያንን ነገር ከተናገረች በኋላ ነው ሰዎቹ የተቀየሩባት፣ ስራ አብዝተውባታል። ጎረቤት ጭምር ሰውየው የልጅ ልጁ ቤት እንኳን እንድትሰራ እያዘዟት ነው ያለው ማለት ነው እና ከዛ በኋላ እንኳን አሁን ያ እንትን ከተናገረች በኋላ ሀገር ደግሞ ከባሏ ተጣልታ ሀገር ላ ለመግባት ወስና መታ ደግሞ ይህንን ነገር ለመናገር እንኳን ከብዷታል ማለት ነው። ለምን ምን ብዬ ልናገር? ሰዎቹ እንዲክ ተቀይሮብኝ፣ እንደገና አሁን ደግሞ ይህንን ነገር ብናገር የበለጠ ሰዎቹ ይቀየሩብኛል፣ ጸባያቸው ተቀይሮብኛል። ሽታ ምን ማድረግ አለብኝ ባክሽን? ተእንትን ምን ልበል ነው ያለችኝ። እና አሁን ደግሞ ምን ትያለሽ? በቃ ግዴታ ሀገር ገብተሽ መመለስም ካለብሽ መመለስ ነው እንጂ በዚህ ሁኔታ ላይ እንትን ሀገር እንደማትገብ ብትነግሪያቸው ይቀየሩብሻል ነው ያልኳት። እና አሁን ራሱ ሰዎቹ ይቀየራሉ፣ ከመቶ አምሳ ምናምኑን ይቀየራሉ ማለት ነው። እና እንደነገርኳችሁ እኔ ጋ አብራ የምትሰራኝ ሰራተኛ፣ አሁን ያሳየኋችሁ እቺ ፊሊፒኒ ሰራተኛ፣ ከሁለት ፊሊፒኒ ጋ ነው የምሰራው። አንዷ ቤት ተጸዳርለች፣ እኔ ምግብ ሰራለው። ሌላይቱ ደግሞ ሁለት መንትያ ልጆች አሉ። አንዷ ፓራላይዝ ሆና የተፈጠረች አላ ሙሉ አፍያን ይመልስላት ልጅ አለች። ግዴታ ሰው የሚያስፈልጋት ሽንቷ ሽንት ቤት ሚወስዳት በቃ ሁሉ ነገሯን እንትን ሚልላት ሰው ያስፈልጋታል ማለት ነው። ገብቷችኋል? አሁን ደግሞ እቺ ለሶስት ወር ብላ ነበረው ሀገሯ የተሳፈረች። እንዴት አድርጋ እንደሄደች ልንገራችሁ ማለት ነው። እና ለመሳ እንትን ወርዋል ያልቅ ወይም ደግሞ የመጣችበት ጊዜዋል ያልቅ ኮንትራቷል ያልቅ ገና ወር ሲቀራት ብቻ ነው የተናገረችው። በዛ ወር ውስጥ ሰውዬው ትኬታ ሰርቶ ምን ብሎ አዘጋጀላት። ከዛ እቃዋን መጀመሪያ እኒ ነገር ከመናገሯ በፊት ርትብትባ አድርጋ ካርጎ የምታረገውን ካርቶን ውስጥ አድርጋ ሁሉ ነገር ዝግጅት አድርጋ ነበረ የተናገረችው ማለት ነው። ከዛ በኋላ ዕቃዋን ወዳው ካርጎ አደረገች በወሩ ውስጥ ከዛ ደግሞ ትኬት ተቆርጦላት ወደ አሁኑ ወደ ሀገሯ ገባች ማለት ነው። ሀገሯ ከገባች ገና ወር ከአስራ አምስት ቀኗ እዚህ ለመመለስ ፈለገች ማለት ነው። እዛ ያለው ሁኔታ በጣም አስቸጋሪ ስለነበረ እዛ መቆየት አልቻለችም። እንኳን ለሶስት ወር ብላ የሄደችው በወር ከአስራ አምስቷ ልትመጣ ፈለገች ማለት ነው። ለምን እዛ ባላለኝ ብላ እንደነገርኳችሁ፣ እነሱ ሃይማኖት ስለሌላቸው ካገኙት ነው የሚወልዱት፣ ካገኙት ነው የሚተኙት። ማነው አላህ ከእንደዚህ አይነት ነገር ይጠብቀን። እና ምን ሆነ መሰላችሁ፣ እዚህ ሀገር ከመምጣቷ በፊት አንድ ወንድ አግብታ ነበረ። ያ ደግሞ ሞተባት። ከዛ በኋላ ደግሞ ከዚህ ዝሙት አላህ ይጠብቀን፣ እንደነገርኳችሁ እንደ ጓደኛ አድርጋ ከሱ ነበረ ጊዜዋን የምታሳልፈው ማለት ነው። እና ከዛ በኋላ እሱ ሹርጧ ነው ወይም ደግሞ ፖሊስ ነው። ከዛ ከሱ አንድ ልጅ ወልዳ እንደ ባሏ አድርጋ ነበረ እዚህ ሀገር የመጠችው። ሙሉ ነገሯን ለእሱ ሰታው። ልጇን ደግሞ ያኔ ከሱ እሷ ቤት ነው የሚኖረው። እናት አባቷ ቤት ማ ነው አባቷ ሞቷል። እናቷና እህቷ ብቻ ና ያሉት። ከነሱ ጋር ነበረ የሚኖረው። ለእሱ ላይ የራሱ የሆነ ቤት የለውም። ገቷቸው ተከራይቶ ነበረ የሚኖረው ከእሷ ጋር። እንትን ፍቅረኛዋ ከሆነ በኋላ ደግሞ እሷ ጋር ነበረ የሚኖረው። አንድ ልጅ ወልደው እዚህ ሀገር መጣች። በመሀል መሀል ትደውልታለች ሁሌም አይደዋወልም። አንዴ ይጣላሉ ምናምን ነገር። ለካ እሱ አጅሬ ከእሷ በማይደዋወልበት ሰዓት ከሌላ ሴት ጊዜውን እያሳለፈ ነበረ እና ወደ ሀገሯ በምትመለስበት ሰዓት ከሌላ ሴት ጋር ሆኖ ቪዲዮ እና ፎቶ ተነስቶ ስልኩ ላይ ያገኘች፣ ተጣሉ መጨረሻ ላይ ደግሞ ከዛ እሱ ደግሞ ከሌላ ሴት ሆኖ ማየት አልችልም እና ከሀገር መውጣት አለብኝ ብላ ወሰነች ማለት ነው። ከዛ ወደ ሰውዲ ለመምጣት ፈለገች። ገና ሶስት ወር በግድ ሴትዋ ሁለት ወር ብቃሻል እያለቻት ልያለቻት ሶስት ወር ፈልጋለሁ ብላ ሰውየውን እንትን አስፈቅዳ ሰውየው በግድ ነበረ እንትን እንዲደረግላት ያደረገችው ከዛ ሶስት ወር እንኳን ሊሞላት ቀርቶ ወር ከምናምኗ ልትመጣ ፈለገች። ከዛ እኔም ጋ ደውላ ምናምን ስትናገር፣ አሁን ቤት ባልሽ እንኳን ቢያንስ ሁለት ወር ሳይሞላሽ ወደዚህ ብትመጪ ሰዎቹ ይቀየሩብሻል እና ቢያንስ ሁለት ወር ሆኖሽ ከዛ መምጣት ትችያለሽ። አንድ ወር ትችዋለሁ ብለሽ ማልኳት። ከዛ ገና ሁለት ወር ሳያልቅ ገና አስራ አስራ አምስት ቀን ሲቀራው ለሰዎቹ እንዴት እንድነግርላት አደረገችኝ። እነሱ የነሱ ቁጥር ምናምን ስለሌላት እኔ ጋር በሜሴንጀር ነው የምናወራው። ለሴት ነገርኳት፣ ሴቶ ገረማት። እንዴት ሶስት ወር እንኳን ሁለት ወር አይበቃሻል እያልኳት ሶስት ወር ፈልጋለሁ ብላ ዛሬ እንዴት ወደዚ ለመምጣት እንዲቶሎ ቶሎ ለመምጣት ፈለገች ብላ በጣም ገርማ ገረማት፣ ማለት ነው። እና በቃ እንትን ጠረጠረች። ምን ተፈጥሮ ነው ምናምን ስለኔ የማውቀው ነገር የለም፣ ስትመጣ ጠይቂያት አልኳት። ከዛ ከመጠች በኋላ ደግሞ ያለውን ነገር ነገረቻት። ከቤት ከሱ ባል መስማማት ባላለኝ ብላ ነው የነገረቻት። ለእሷ ግን አልተጋቡም እንደ ባልና ሚስት ሆኖ ነበረ የሚኖሩት ማለት ነው። ከዛ ስትሄድ ከአንድም አይደለም ከሁለት ሴት ጋር እየማገጠባት አገኘችው። ከዛ ደግሞ በሄደች በአስራ አምስት ቀን አብረው ኖረው ከዛ በኋላ ደግሞ ተጣሉ። ከዛ ከሱ ተለይታ ወደዚህ ሀገር መጣች ማለት ነው። ከመጣች በኋላ ሴቷ ተቀየረችባት። ያን እንደ ካማ ጎኗ ስለምታቅ በፊት እንኳን አትከታተላትም ነበረ እኔ ነበረ የምከታተላት እኔ ነበረ ልጅልጅቷን እንኳን ችላ ብላት እንትን ስልኳን ስትጎረግር ለምን እንትን ልጅቷን አታይ ምናምን እያልኩ፣ ለምን ሴቷ እኔን አማና ሹፍ ኢ አትለኛለ ሹፍ ይሃ ላት ከሊና ትክፌን ሽታ ምናምን ትለኛለች። እሷ ከቤት ስትጣ እኔነኝ አደራ ሰታ የምትጣው የልጆቹን አደራ እና ከዛ ስልኳን እየጎረጎረች ልጅቷ እያለቀሰች ዝም ስትላት እኔ ነበረ ምጮህባት። ቤት ውስጥ ሆና እንኳን ብዙ ጊዜ እኔ ከሰራተኛው ጋር ይጣላ ነበረ፣ ለምን ልጅቷ እያለቀሰች ዝም ብላ እሷ ስልኳን ትጎረጉሯለች። ይሄንን ሰማ ይሄ አይርፎኑን ጆሮዋ ላይ ታደርግና ዞር ብላ እንኳን አታያትም ማለት ነው። ከዛ ሁሌ ምጣላት እኔ ነበርኩኝ ማለት ነው። የምከታተላት እኔ እከታተላት ስላችሁ ሴት አማና ስለሰጠችኝ ማለት ነው። ሴቷ ባለች ሰዓት ምንም አልልም። ሴቷ ውጭ ስትወጣ እኔ ሴቷን ልጅቷ እንድትንከባከብ የምትፈልገውን ነገር እንድሰጣት ምግብ በሰዓት እንድሰጣት ተደርጋት ነበረ ማለት ነው። አሁን ደግሞ ልጆቹ ራሱ እንድትመጣ በጣም ነበረ እየጓጉት ማለት ነው። ስትመጣ ይቺ አሁን እዚጋ ስትሰራ የተቀመጠችዋ ሰራተኛ ነበር ያቺ በተሳፈረች ሰዓት የምትይዛቸው ምናሉ መሰላችሁ? እቺ ከመጠች በኋላ ዛሬ እሷ ትመታናለች። ያች ያቺ የመጠችዋ ማለት ነው። እና እኔ ጋር አብራ ቁጭ አለችው። እዚ እኔ እየሰራው እሷ ቁጭ ብላ የለ እሷ እንድትይዘና ከእሷ ጋር መተኛት ነው የምንፈልገውና እችን አሁን ወደ ሀገሯ ተሳፍራ መጠች አልኳችሁ። እሷ አሁን ላይ ስትሬስ ውስጥ ወይም ደግሞ ጭንቀት ውስጥ ስላለች ልጆቹን ትገለምጣቸዋለች፣ ትመታቸዋለች መሰለኝ። ትመታቸዋለች መሰለኝ ክፍሏ ከገቡ በኋላ እና ትመታናለች እንዲሁም ደግሞ ትገለምጠናለች። ስልክ እንድናይ አንሰጠንም በጊዜ እንድንተኛ ታደርገናለች እና አንፈልጋትም ብለው ዛሬ እች ከዚች ጋር እሷ ነው እንድትይዘኝ የምፈልገዋለች። የአንዷ ፐራላይዛ ዛ ሆናችኋል። አይጠብቀን ከእንደዚህ አይነት ነገር እና ከእሷ ጋር መኖር እንትን እንድትይዘኝ አልፈልግም። ትገለምጠኛለች፣ ትሳደበኛለች እንዲሁም ደግሞ እንትን ትመታኛለች። እና ከዚች ጋር ነው መሆን የሚፈልገዋለች ማለት ነው። እናም በዚህ የተነሳ ሴቷ ራሱ ተቀይራባታለች። በጣም ደካማ ጎኗን ስለምታውቅ በቃ የት መትሄድም በሚለው በፊት በጣም ነበረ የምታከብራት። የምገርማችሁ ነገር ማለት ነው፣ እኔን ነበረ እንትን የምትለኝ። አሁን ደግሞ እኔን ለማሄድን ስለተነሳሁኝ ከኔ ጋር ተከባብረናል ስላችሁ ወድቄ ከእንትን ካልኩ በኋላ እኔም አልከታተላትም። ያኔን እንክብካቤ ስላደረገችልኝ ሙሉ ወጪን እሷ ሸፍና ያንን እንትን ፊቴን ስሰፋ። ኦፕሬሽን ሲያደርጉኝ ያን ያለውን ነገር ሁሉ ተከታትላ ክሬሜን ሳይቀር በሶስት መቶ ምናምን ገዝታ ያን ሁሉ ስላደረገችልኝ እኔ ራሱ አሁን ብትጮህ ራሱ ቦታ አልሰጠውም። በፊት ግን ስትጮህ በጣም ነበረ የምናደደው የሆነ በቃ እንደሆነ ቃላቶችን ስትናገር እርር ነበረ የምለው በእኔ መልስ እሷ የሆነ መስ አንድ መልስ ስጠኝ እኔ አስር መልስ ነበረ የምመልስላት ማለት ነው በዚህ የተነሳ አሁን ላይ ችላ ብያታለሁ። የፈለገች ነገር ብትናገር ቦታ አልሰጥም፣ አላዳምጣትም። የምትለኝን እንኳን ባልሰማ እንኳን እሺ ነው ብያት የማሳልፈው ማለት ነው። እና አሁን እቺ ሰራተኛ ከመጣች በኋላ በቃ ስትቀየርባት ወደ ሀገር መግባት ፈልጋለሁ። እንዴት ሆኜ ነው ወደ ሀገር መመለስ የምችል? ያኔ ምን ነው ባልመጣው። እንዲሁም ደግሞ ጊዜን ጨርሼ እንኳን ቢያንስ ሶስት ወር እንኳን ከልጆች ከልጄ ጋር ባሳልፍ ከልጆች ጋር ብዝናና ምን ነበር ያኔ ስትሬስ ወይም ደግሞ ጭንቀት ውስጥ ሆኜ ምንም ነገር ሳልደሰት ነው የመጣሁት። አሁን ደግሞ ሁለቱን አመት እንዴት ብዬ እንደምጨርሰው አላቅም እያለች እንኳን ወላ መፍትሄ ባገኝና አሁን ወደ ሀገር የሚመለስበት መንገድ ቢኖር አሁን ራሱ መመለስ ፈልጋለሁ ነው እያለች ያለችው። እና በጣም አስቸጋሪ ነው እህቶች፣ ተጠንቀቁ እላለሁ። የዛሬ ቪዲዮ ይህንን ይመስላል። ስለ ስለተከታተላችሁ አመሰግናለሁ። አላህ ከክፉ ነገር ይጠብቀን፣ ይጠብቃችሁ እንዲሁም ሀገር ልገባ ስለሆነ አላህ እንዲያሳካልኝ ዱአ አድርጉልኝ። አሁን ደግሞ ወስኜ ተነስቻለሁ። ተመልሼም ደግሞ የሰው ሀገር እንዳልወጣ በሀገሬ እንዲመችኝ ዱአ አድርጉልኝ ማለት ነው። አሰላም አለይኩም ወረህመቱላሂ ወበረካቱ።